የማትጸጸቱበት ፍለጋ አግኝታችሁትም እንደገና የምትፈልጉት ፍለጋ አግኝታችሁትም እንደገና የማትጸጸቱበት ፍለጋ እግዚአብሔርን ፍለጋ ነው። እግዚአብሔርን በመፈለግ ውስጥ ምንም አይነት ኪሳራ የለም። ያዕቆብን ታሪክ ታስታውስታላችሁ፣ አደለ? ወንድም ከኢሳው ሸሽቶ ላባ ጋር እንግዲህ እንዴት እንደሄደ ታስታውሳላችሁ። ከዛ ራሄልን ሲያት እንዴት እንደወደዳት ራሄልን ፍለጋ ደግሞ ሊያ ተሰጠችው። ለሊያ ሰባት ዓመት፣ ለራሄል ሰባት ዓመት፣ ለላባ ስድስት ዓመት፣ በአጠቃላይ ሀያ ዓመት ፈጅቶ እንግዲህ ያንን ሁሉ አንዲት በትር ይዞ ወጥቶ ባለ ሁለት ክፍል ሰራዊት ሆኖ እንደተመለሰ ታስታውሳላችሁ። ትለት ነው የምነግራችሁ ታሪኩን እና ከዛ ግን ወደ ወንድሙ በሚመለስበት ጊዜ እግዚአብሔር እንደዚህ አለው። የዛን ጊዜ ምራፍ ሀያ ስምንት ላይ ለተገለጠ ለእግዚአብሔር መሰዊያ ስራ ብሎ እንዴት ቤቴል ላይ ነው እንደገና። ያ እግዚአብሔር ሀያ ዓመት የታገሰው እግዚአብሔር ከእርሱ ያልተለየው እግዚአብሔር ሲረዳው ሲረዳው ሲረዳው ሲረዳው የነበረው እግዚአብሔር። ያዕቆብ የሚፈልገው ራሄልን እግዚአብሔር የሚፈልገው ያዕቆብን። ያዕቆብ የሚፈልገው ራሄልን እግዚአብሔር የሚፈልገው ያቆብን በእንደዚህ አይነት አዙሪት ውስጥ በጣም ብዙ ዋጋም ከከፈለ በኋላ ብቻ በዚህ ጋር ቤተን ላይ መሰዊያ ሰራ ይላል ከዛ እንግዲህ ያንን ሁሉ ዋጋ የከፈለላት ራሄል ወደ ኤፍራታ በሚሄዱበት ጊዜ ቢንያምን አርግዛ ነበር እና ቢንያምን ስትወልድ ሞተች ከዛም እንደሚጠቅላችሁ ወዲያ ወረድ ብሎ ማለት ነው እንዲላል ምዕራፍ ሰላሳ አምስት ላይ ራሄል ሞተችልና ያዕቆብ ጉዞውን ቀጠለ። እናንተ ያንን ሁሉ ዋጋ ከፍሎ ማለት እኔ አንድ ነገር ልበላችሁ፣ በጣም ዋጋ የከፈላችሁለት ነገር አለ። በጣም ስትፈልጉት ስትፈልጉት ስትፈልጉት እስከዛሬ ያላገኛችሁት ነገር፣ እድሜያችሁን የገበራችሁለት፣ ሞራላችሁን የገበራችሁለት፣ ገንዘባችሁን የገበራችሁለት፣ ወይቨር ብቻ የገበራችሁለት፣ ረጅም ጊዜ ያሳለፈባችሁ ነገር አለ። አግኝታችሁትም ደግሞ ያው መቼም ምንም ነገር እንደዚያ ጓጉተን ልክ ስናገኘው ባዶ ነው የሚሆንብን። ባዶ እና ካገኛችሁትም በኋላ ምንም አይነት እርካታ የሚባል ነገር ያጣችሁ ሰዎች አላችሁ። ግድ የላችሁም፣ ዘመናችሁ ነላችሁ። እግዚአብሔርን መፈለግ ብቻ ነው ኪሳራ የሌለበት። ሁል ጊዜ እግዚአብሔርን ፈልጉት። ኤርምያስ ምራፍ 29 ላይ እንደዚህ ይላል፣ ፈልጉኝ ታገኙኛላችሁ። በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ እኔም እገኝላችኋለሁ፣ ይላል እና እግዚአብሔርን መፈለግ ውስጥ ያለ ፍለጋ የእውነት ማትረፊያ ነው። ምንም ነገር እዚህ ምድር ላይ ፈልጋችሁት፣ ሮጣችሁለት፣ ምንም አይነት ዋጋ ከፍላችሁለት ስታገኙት እራሱ ያን ያህል የፈለጋችሁትን ያህል እድሜያችሁን ያባከናችሁለትን ያህል አይደለም። ያው ነገርኳችሁ፣ ያዕቆብ ያንን ሁሉ እድሜ ፈጅቶ፣ ያንን ሁሉ አመታት ፈጅቶ ራሄል በመንገድ ላይ እያሉ ሞተችልና፣ እኔ በጣም ነው የገረመኝ። ያቆብ ጉዞውን ቀጠል ይላል። ላይፍ ጎዞን አይደለ፣ ህይወት ይቀጥላል። አንድ ግን አለ፣ ስትፈልጉት ማታጡት፣ እንደገና ስትፈልጉት ማታጡት፣ እንደገና ፍለጋው የሚበረታባችሁ፣ እንደገና ስትፈልጉት የሚያረካችሁ፣ አሁንም አሁንም ፈልጉኝ የሚያስ ተገኝቶ ደግሞ ዝም ማይላችሁ ማትረፊያችሁ የሆነው እግዚአብሔር ብቻ ነው ላላችሁ ይመጣ። ተባረኩልኝ። እግዚአብሔርን በመፈለግ ትጉሽ።